ል ይቻላል። አንደኛ ቅጣት ይቻላል። ቅጣት ተናገሩ። እሺ፣ አንደኛ ቅጣት ቡራዬ ፈርስ ጌም ስለሆነ ቀለል ልናድርገው ቅጣችዎች አግረነሽ። አንደኛ ቅጣት፣ ወደዛ ዞራችሁ ትጫወታላችሁ። ፊታችሁን ማየት አንፈልግ ሁለተኛ ቅጣት፣ ሰላሳ ቁጭ ሶስተኛ ቅጣት የቆሻሻ ፊልተር ውስጥ ትገቡና ቆሻሻ ዞር

ገና ገና ገና ያማ ስኮር ስልሳ ላይ የገባችሁት ስኮር ሊመጣ ይገባል። በሁለት መቶ ሺ ሲያሸንፉኝ ቁጭ ብዬ አያቸው። ከዛ አንዱ መጣና ያንተ መቶ ገባ ነው ቀጣውን በአምስት ሺ ካሸነፍን ያበደ ቅጣት! ያበደ ቅጣት! አትሮስ ሬዲ ቱ ፓኒሽመንት። እሺ ወደዛ ዞርሽ ነው አይደል የምትቀመጨው? ቅድምሽን ምናምን ትላቸው። ስለዚህ እባክህ ቅድም እኔ

አንተ ለህመም ሐኪም አንተ በጭንቅ ፈተንኩ አንተ ክፉ ቀን መውጫ አንተ ጉልበት ያረብኩ መጽናኛ ያልኩ

በደስታ በሳቅህ እረካለሁ። ሲከፋ ስታዝን ማዝናለሁ። ፍቅርን ህይወትን አስተምረኸኛል። አመሰግናለሁ ውለታ